እራስሽ እኔ የምልሽ ታዲያ አዳር እንዴት ነበር? ውይ ውይ እየተዋለም። ተይ አዳር አትበይው። ቆይ ሰው እንዴት ችክ ይላል። አትፍረጅበት። የተራበ ቀን ይሰጣል ብለሽ ነው? ቆይ ቆይ ግን ስለማን እያወራሁ መስሎሽ ነው? ስለ ታዲ መስሎኝ። ማታኮ ክፍሉ ስትገቢ አይችሽ ነበር። ያው መቼም በአንድ ቀን እንደሚከብድ አውቃለሁ፣ ግን ያው ትንሽ ቆይቶም ቢሆን መውደቁ አይቀርም ብዬ ነው። አረ ማንም ማንም ላይ አልወደቀም። ይልቅ ያቺ ውዳቂ ናት ስታስቸግረን ያመሸች። ማናት ደግሞ ውዳቂ? እታለም ደግሞ። እዚህ ቤት ስንት ውዳቂ አለ? እና እሷም እዛውን ያደረችው እያልሽኝ ነው? ቆይ ገፍተርሽ አታስወጫትም ነበር? ለምን ዝም አልሻት? ወይኔኔ በኖርኩ ኖሮ ቀድ ሆኖ ካልጋ ስትወርድ አይደል ገፍትሬ የማስወጣት። ኧረ በእናትሽ አንቺ ሴት ውረጂ ውለጂ። አረ እኔ ውለጂ ያላልኩኝም ውረጂ ነው ያልኩትኝ። ከዚህ አልጋ ውረጂ ከምትለኝ ውለጂ ብትለኝ ይቀይለኛል። ወይኔ ትሰሚያለሽ። በቤቱ ወንድሜ ማታ ማታ መጥቶ እኔ ሰላም ብሎ የመሄድ ልምዳለሁ። ከፈለግሽ እሱ መጥቶ ከሄደ በኋላ ልወጣልሽ እችላለሁ ክፍሉ ለቅቄ ታዲያም ችግር አለው። እኔም ደግሞ የአክስቴ ልጅ ማታ ማታ ስሞ የማስተኛት ልምድ አለሉ አለ ድጋሚ ከመጣስ። አረ ዶሮን ሳታልሏት ገናን ጥሬ አብልተው ለፏዚ ካረዷት አሉ። አረ እባክሽ፣ እንደ ጸራቱኝ እኮ ህፃን ስለሆንኩኝ አይደል እንዲህ እንደዚህ በነፍሰ ስጋ እየተጫወትክብኛለሁ። ቢገባ ፍቅርን ብዬ ነው። እሺ እንደዚህ እየተገፋ ያለሁት እኔ ከዚህ በላይ አልችልም። ከፈለገ ወንድሜ ሁሉንም ነገር ይወቅ። ግፋ ግፋቢ ለማየና ለባየ ቢነግራቸው ነው። ሲጀመር እኔ ነኝ ጥፋተኛው፣ እኔ ነኝ የቤተሰቦቼን ክብር ዝቅ ያደረግኩት። እንደ እኔስ ብትይ ሰራተኛ ይሄ ናት ብሎ ከቤት ያውጡቶኝ፣ ወይ ከቤት ያሉን ክፉ፣ ወይ ደሞ ከሱ ጋር ወይኔ ወይኔ ሜ ወይ ለምን ፍራሽ አይመጣላችሁ? ክፍሉን እኮ ሰለስ ታስመሰላችሁት። እሱ ሴት አባቱ ይበለው። በአንድ ኳስ ሁለት ጎል አገባለሁ ብሎ እኮ ነው በባዶ ሜዳ የሚንከባለለው እንደ ፍርቱና። አየህ ልቡ እኮ አንቺ ጋር እንዳለ ያስታውቃል። በፊቱ ጋር ምን ሆነ ያለው እኔ እንጃ። ጣፊያው ጋር ልበልሽ እርግጠኛ ኔ ነኝ። በእኔ ነው አይደል፣ እንደዚህ የምትንተከተኩት? ዛሬ ደግሞ ጭራሽ መሳቅም ልንከለከል ነው። ቆይ ግን መች ነው ከኔ ጋር ልክ እንደ አማት አፍ ለአፍ ገጥመው የሚያወሩት? አማት እንዴ፣ ማዘር እና እስከ መቼ ድረስ የልጆት ያክስት ልጅ ሆኜ ልቀጥል ነው? የሰው ወንድም እንደሆነ እዚህ የተመቸው ነው የሚመስለው። መቼ ልትሄድ ነው ሲባል እዚህ ልቤ ጥዬ መቼ ሄድኩት እያለ ይላል። እንግዲህ የምንደረግ ድምጽሽን ቀንሽ ብይሻለሁ፣ ነው ወይስ ወንድሟ እንዲሰማ ፈልገች ነው እንደዚህ የምትጮሂው? ይሄ ወሬ እሷ ወንድም ጋር ይድረስና የኔና ያንቺ የመጨረሻ ይሆናል። እንደውም ጠባለችን እስክድርለት ድረስ እዚህ ነው የሚቆየው። እንደውም እስከዛ ይጠናናሉ። ግን እኮ ጠባለችን አጥንቶ ለመጨረስ አንድ ክፍለ ዘመን ራሱ አይበቃውም። ስለዚህ አንድ ክፍለ ዘመን ብቻ ትታገሻለሽ ማለት ነው። ምን ችግር አለው? እኔማ ደንበኛ መቀል ይልቅ እስኪ ቁርስ ይስጡኝ፣ በጣም ነው የራበኝ። ታዲ ደግሞ ምንም ነገር ሳይለኝ ነው በቃ ወጥቶ የሄደው። ምናልባት ሰራተኛ ታዘጋጅልሽ ይሆናል ብሎ አስቦ ሊሆን ይችላል። ሰራተኛ ቀጠራችሁ እንዴ? ጠባለች እንደሆነ ፓርቲ ቀይራለች ብዬ ነው። እንዴ አጠገቦት ያለችው ምንድናት ደግሞ? ታዲም በደንብ ልታገለግለው ቃል ገብታለች አይደል እንዴ? ፍርቱና ያኛው ዘፈን ቀርቶ አዲስ ዘፈን መጥቶ ሲባላል ሰማሽው? ፍርቱና አየና፣ ታዲኩ እንደ አዲስ ባልና ሚስት ለመሆን ተፈራረሙ። እና እዚህ ቤት ለእኔ ምግብ የሚሰራልኝ ሰው የለም ማለት ነው? ለምን ራሴች ሰርተሻት። መቼም ምንም በስራት ቢያቅትሽ ዳቦ በሜሪ እንዳመስራት አያቅትሽም አይደል? እሱ እኮ ተሰርቶ ያለቀ ነው ታለ። እሱንም አቅርቦ መብላት ካቃታት ብዬ ነው። ሴትነቱ ከሌለ የተሰራውንስ ማን አቅርቦ ይበለዋል ብለሽ ነው? ይሄ ሁሉ በኔ ንዴት ከዚህ ቤት ለቄ እንዲወጣ ነው። መቼም ከዚህ ቤት አልወጣም። በገንዘቤ ወጥቼ እበላለሁ። አሁን እንደውነት ገንዘቤን ስትል እራሷ ሰርታ ያመጣችኋት መስለን። ምግብማ ሞልቷል። አምላክ መሽነሳኝ። የፍቅር ራብ ነው ጠቡዬን ያከሳት ሁሉም መች ይመለከታል? ምግብም ሞልቷል። ቆይ ቆይ ግን ይህ ዘፈን መቼ ነበር የወጣው? ለነገሩ ምን ምግብ ይሞላል እናቴ? አሁን እኮ ቁርስና ምሳ ከተበላ እረ፣ ሳይበላ እራት ጃምፕ ነው። እራትና ምሳ ከተበላ ደግሞ ቁርስ ጃምፕ ነው። በቃ ሁሉ ነገር ጃምፕ በጃምፕ ብቻ አይ ጃምፕ የጃምፕ ኑሮ እአበጣ ግብሽ ልብ ያዝ የሚያደርግ ነው እንጂ። ይኸው አበባን ለምን? ለአበባ ነዋ። ሸንቁዬ ይሄ የምትሰቀስቀኝ ነገር ተወው በእናትህ። ለእኔ ነው ሸንቁዬ? ኦፍኮርስ ማናት እዛ የነበረችው? ውይ እድሜ ዘልዛላ ነው፣ ብሪቱ። ልክ ስናነሳሽ መጣሽ። ቅርሳሽን ቁጥ ሁለታችንን ማውራት አለብን። አንዴ ትወጣለ፣ ካላስቸገርኩ። እሺ። እኔ ገበርሳ እንግዲህ አደራ፣ በኋላ እንድታጎርሽኝ። ዝምት ያለሽ እንዴ? ብሬ ገበርሳ ማለት እኮ ዝም ብሎ ያገኘውን ነገር የሚያግበሰብስ ሰው ማለት እኮ ነው። ተመልሽ ጅግ ትርጉሙ ልንገሩ። ነገሩንማ ማን እንደሚሰማን የለ። ለማንኛውም እዚህ ምን እግር ጣለሽ? ማታ ብሬያቸው እንደነበርኩ ለሸንቁጥ እየነገርሹ ነበር እንዴ? አይገርምም። ግምቴ ልክ ነበር ማለት ነው። ድሮንም ያው ካልጋ በጥራሽ አጠፋም ብዬ ነበር። በአንቺ ቤት ቅኔ ዘርፈሽ ሙተሻል። ቋቅሽ መዝረፉንማ ማንደናንተ ከአዘቦት አልፋችሁ በዓሉንም እየዘረፋችሁ አይደል? ትሰምኛለሽ? እኔ የማንንም ባል አልዘረፍኩም። እሺ። አረ እኔ በበዓሉ እየዘረፋችሁ ነው ያልኩት። ይልቅ ከዘረፋ እና ከዘለፋው ስንወጣ እኔ የምለው ምግብ መስራት ቻል አሉ? ከፈስ የዋልሽ ጊደር ናት ካህያ ተምራ የምትመጣው። ከጊደርም የዋለሽ ደግሞ ያው ተመራምራ ትመጣለች። መጀመሪያ አባባሉን በትክክል በይው፣ እሺ ሸክሙ ከብዶን፣ እኛም ተው እንጂ አንድ ሰሙን እኛም እንዲያርገን ነበረ። ለማንኛውም ብሬት፣ ምን ፈልገሽ መጣሽ? ጊደሯን ፈርቶ አህያውን ምናምን እኔ ብለው እኔ መሆኑ እልሽ። በስርዓት አናገኝሽ። ምንም ቢሆን እኮ አንድ ሰሙ እመቤትሽ ነበርኩ። ተይ ተይ ተይ ተይ ብርዬ፣ ተይ አሁን። ለማንኛውም እመቤቴ ፍርቱና ብቻ ናት፣ ገባሽ? እማየጋደው ነበር አይ የመጣው ሰውዬ ተሽሎታል ሉ? ስለዚህ በቅርቡ ትመለሳለክ ማለት ነው አይ አልመለስም እዛ ሄጄ ምን እሰራለሁ ብለሽ ነው አረቀ ቤት ከጠላ ቤት ከመዝወር ውጭ ምን አለ ብለሽ ነው እንዴ እዚህ ምን ትሰራለክ ታዲያ ያገኘውትን ስራ ነዋ? ያንቺ እህቴ ቤት አይደለም እንዴ እዚህ እንዳልቀመጥ ማንከልካ በዛ ላይ ሳልወድቅልሽ አልቀርም። ከምን ላይ ነው የወደከው? ከቆንጆ ላይ ለበለሽ ጠባለሽ ጠባ አድርጋኛለች። ምግቡ ሙሉ አልበላ ብሎኝ ይኸው ሶስት ቀን ሆነኛል። ቅድም ትሪው ላይ ያለው አበባ እስኪለቅ ድረስ ጥርግ አድርገሽ ስትበላ ያየውክ መስሎኝ። በእሷ ናፍቆት እየተሰቃየው ሶስት ቀን ሳልበላ ቆይቼ ነዋ። እየቀለድኩ አይደለም ሸንቁጤ። እና ከቤተሽ አውጥተሽ ልትጥይኝ ነው? ቆይ ከመጀመሪያውም እዚህ ልትኖር ነው እንደ የመጣኸው። ሱማ ልቤ አረፍ እንዲል ነበረ አመጣጤ፣ ያው ልቤ አላረፍ ቢለኝሳ ሸንቁጤ። አንተ ኮ ያልገባክ ነገር ስላለ ነው። ምኑ ነው ያልገባሽ? እንዴው ባልሽ በጣም መልካም ጥሩ ሰው አይደል እንዴ? እንዴውም እናቱም ቤት ውስጥም ያሉ ሰዎች ሁሉ ኮ አቀባበላቸው መልካም ነው ለኔ። እዛሽ ቋንጣ ውጪ። ቆይ ግን ለምንድነው እንደዚህ የምታስጨንቀኝ? ጨነቀሽ ህልኝ ካልሽኝ ይሄዳለሁ። መቼስ ያንቺ የሰው ቤት አይደለ እንዴ? እንዴት አድርጌ በሰው ቤት ማዘዝ እችላለሁ? የፈራሁት ደረሰ። እሺ ቆይ አሁን ደግሞ ይሄ እንዴት ነው ማስተካከለው? ባይደዌ በዚህ ሁኔታ መቀጠል የምንችለው ራሱ አይመስለኝም። እና እና ነው መልሱ። ወንድ ቦታ ከዚህ እስኪ ድረስ እንደ ባልና ሚስት እናስመስል ያልኩሽ ልብልህ። የኔ ጥያቄ ይሄ ነው። ወንድሟ እዚህ የሚቆይ ከሆነ ልክ እንደዚህ አኩኩሉ እየተጫወትን ልንቆይ ነው? በቅርቡ ሄዳል ብላኛለች። አልገባኝም። ቆይ ለምንድን ነው ለእሷ እንደዚህ ውለታ የዋልክላት? ያለው በድያት አለው ምናምን እያልክ ልታላዝንብኝ አይደለም አለ። ቆይ እኔ የምለው ምንድን ነው የበደልካት ነው ወይስ በትክክል ሰራተኛ አልነበረችም? ያው እንደ ባልና ሚስት ጀማምሮን ነበር። ማለት ፍርቱና ሰራተኛ አልነበረችም? ቆይ ሰው ሁሉ እንደሚለው በሚስት ላይ ነው እኔን ያስገባይ። እባክሽ ከዚህ በላይ አታስጨንቅኝ ቤሪ። እሺ አጭርና ግልጽ መልስ ስጠኝ። ከዚህ እንደሄድ ትፈልጋለህ? ቆይ ምን አይነት ጥያቄ ነው ትፈልጋለህ አትፈልግም? ብዬ የጠየቅኩ አልፈልግም። ለነገሩ እፈልጋለሁስ ብትልስ? እንደዚህ ተጫውተብኝ። ይህን ቤት ማን ለቆ ይወጣል? ወይ ካልሆነ ደግሞ አንከራይም አረገና እኮ ምንም አላልኩም። እንዲ ወይ ካልሆነ ብለን ምን እንደምቀጥል እኮ ስለማውቀው ነው። ይኸውልህ ከዚህ በኋላ ሌላ ቤት አንከራይም። ይሄ ቤት የእኔ ቤት ነው። ገባ? ይኸውልህ አሁንም እደግማለሁ፣ ማንም ምንም ቢል ከዚህ ቤት ንቅልቅ ሊያደርገኝ አይችልም። ሽ ስምንት ነጥብ እሺ እሺ፣ ትዬ እንዴት ነው ቡና? ቡናው ቆንጆ ነበር፣ ግን ቡና ደስ የሚለው ቅርብርብ ብሎ ጨስ ጨስ ተብሎ ሲጠጣ ነው። ግን ቆንጆ ቡና ነው። ድሮውም እኮ ቆንጆ ነው ማፈላው የድሮውን እንኳን ተይሁ። ቡናውን እንዲጣፍጥልሽ ብለሽ እኮ ዘይት እንኳን ትጨምሪበት ነበር እኮ። አይ ፍርቱ ነይ ለራስሽ መሆን አቃተሽ እንጂ ለቤት ውስጥ ካስማ ነበርሽ። አይትዬ ለማንኛውም ምትዬ ብሪቱ ከዚህ ቤት እንድትባረር የተጀመረው ሚሽን ላይ እኔም ከዚህ ሰዓት በኋላ ተቀላቀያለሁ። እቺ ፈጣጣ እንዲህ በቀላሉ ቤት ይለቃት ትወጣለች ብለሽ ነው? ግድ የለውትም ትዬ፣ እሱን ለእኔ ተውት። ግድ የለውትም። ጠዋት ቆጆ ቁርስ ሰርቻ አብልቻት፣ እሷ ጋር እንድቀጠር ጥያቄ አቅርባልኛለች። ስለዚህ እኔም ደግሞ ቆንጆ አድርጌ ሰራላታለሁ፣ አበላታለሁ፣ ማለቴ ነው። እሷን የሚጎዳ ምንም ነገር እንዳታደርጊ። ውይ ትዬ ደግሞ አሁንም ለብሪቱ ታዝኑላት አላችሁ ማለት ነው? ቆይ እስኪ መጀመሪያ ለመጨረሻ ጊዜ ላናግራት። ጠጡ። ቆንጆ ቡናን ያፈላሹ የበጋዬ ሌሎት ማዘር፣ ብቻዬን መሆን ስለመፈልግ እንደፈለጉ ቶሎቶሎ ሰድበኝ ይሄዱልኝ። ማውራት ያለብን አይመስልሽም? የምናወራው ስለ ቤቴ ከሆነ ባይለፉ ነው የሚሻለው። ቤቴ? አዎ ቤቴ። ምን ነው ገና ለገና ካርታው በሶስም ስላለ እንደፈለጉ በፈለጉበት ሰዓት አሽቀንጥሮ የሚሄዱ ይመስሉታል? እንደ እንደሱ እንኳን አትበይ። ፈጣሪን ካልፈራው አይደለም አንችን እሱንም አውጥቼ አሽቀንጥሬ ይመጣል እችላለሁ። እስኪ ልጠይቅዎት ፍርቱናን አታሉ አብራት ተኝተዋል ብሎ አይደል እንዴ? በግድ ሚስቱ ያደረጉት ደግሞ ከኔ ጋር እኮ አንድ አልጋ ተጋርቷል። ታዲያ ለምንድን ነው ለእኔ የማይቆረቆሩልኝ? ነግሬሽ ነበር፣ መጀመሪያ እዚህ ቤት ስትመጪ ታዲ ባለትዳር ነው ብዬ ነግሬሽ ነበረ። እሱ ሰራተኛ እንደሆነች ብቻ ነው የነገረኝ። ከእሱ ይልቅ እኔ የነገርኩሽ ላይ ትኩረት ማድረግ ነበረብሽ። ያኔ የሆኑ ታዲ ባለትዳር እንደሆነ ስነግርሽ ብትሰሚ ኖሮ ዛሬ እዚህ ሁሉ መከራ ውስጥ ተዘፍቀሽ ለእኛም ባልተረፍሽ ነበረ። እንዴ ቆያ ሁን ምን ፍጠርያዊ ነው እንዴ? ምንድን ነው የምራቴን? ቤት በሰላም ለቅሽ ወጭ ልኝ እያልኩሽ ነው። እስኪ ራስዎትን ተመልከቱ። የኔ ቤት ላለ ማለት የፍርቱናን ስም እየተጠቀሙ ነው። ሲጀመር እኔ ቀድሞውን የምማቀው ፍርቱናን ብቻ ነው። ምናልባት ለታዲያ ለታዲ የሆነ ነገሩ ልትወኝ ትችያለሽ። አንቺ ግን ለኔ ማንሽ? አጉል እሌ ውስጥ ባንጋባ ጥሩ ነው። ምን ልታደርጊ ነው? መቼም አሁን ማስፈራሪያሽ እያሸንቁጤ ሆኗል። ይሆኗል ለሱ ታዲ ውሽማዬ ነው ብለሽ ልትነግሪው ነው? ደግሜ እነግርሻለሁ፣ ይሄንን ነገር ሞክሪውና እማደርግሽን እኔ ነኝ የማውቀው። ክብር ያለሽ ሴት ስለመሰልሽኝ ነው በክብር እያናገርኩሽ የነበረው። ይሄን ነገር አድርጊውና አሳይሻለሁ። በእል ከሆነ በእኛ ይብሳል፣ የእኔ ይብሳል፣ አሳይሻለሁ። ቆይ አሁን ምን ፍጠሪ ነው የሚሉኝ እሺ በሰላም የምራቴን ቤት ለቀሽ ውጪ እያልኩሽ ነው። ጠጣ እባክህ ጠጣ። እሺ እየጠጣሁ ነው ታድዬ፣ አመሰግናለሁ። እየጠጣሁ ነው። ምንም ችግር የለም፣ ምንም ችግር የለም። ያው እንግዲህ እናንተ የለመዳችኋት ያቺ ጠንከር የምትለዋት ነው። እዚህ ደግሞ የሆነ ያለው እንግዲህ ምንም። እውነት ነው፣ ልክ ነህ። የሚገርም ነው። ብቻ የነገርከኝ ነገር ሁሉ ገርሞኛል። በጣም ነው የሚደንቀው። እኔ የምልህ ግን እንዴት ነው ቤቱን ለመድከው? አይደለም፣ እንደው እውነቴን እኮ ነው ታዲዮስ ሳላመሰግንህ አላልፍም። እንዴት አድርገህ እህቴን ሾላ አድርገህ እንዳያስገለኝ፣ ያው መቼስ ከየት አግኝቼ እከፍልሃለሁ? ፈጣሪ ይክፈልህ እንጂ ብድሮ። አረ፣ እኔስ ምን አረኩላት ብለህ ነው? እንደሱማ። ትበልጋሽ። አንተ ማለት እኮ እንኳን ለፍርቱና ለኔ ራሱ በጣም ጥሩ ባልነክ። ምን አንድ ጊዜ እቺን ስልክ አናገር የለምታ እንጂ ጠባለች ነው። ምን አረግኩኝ ጋሺ? እኔ እኮ ጥሩ አማች መሆንን ለማሳየት እየሞከርኩ ነው ሸንቁ እያገሩ ሲገባ ፍርቱና ጥሩ ባል እንዳገባች ለነሱ እኮ እንዲያውራ ጥሩ ባል አላት ብሎ እንዲናገር ብዬ ነው ጋሺ። ደግሞ ምግብ ማብሰል ቻልሽ አሉ ዲ ጋሺ፣ እንደበሰልኩ አልነገረችም። ድሮስ ከእናት ጋር የተጣደ ባይበስል ባይን ተከተክ ነው። የሚገርመኝ ከዚህ በኋላ ለሬ እንድትሰሪ ተስማምታችኋል አይደል? ምን ላርግ ጋሺ፣ መቼም እግሬ ስር ድፍት ብላ ስትለምነኝም ቢያል እላት። ማነው ነው እግሬስር የተደፋችው? አይ ጋሺ፣ እሱ እንኳን ለወሬው ድምቀት ነው እንጂ እግሬስርስ አልተደፋችም። ግን ያው እሷ ምንም ቢሆን አውጥታ ጥላኝ አልነበር። እሷ እንደ ጣለችኝ እኮ ቢሆን ጎዳ ነው ድቄ ነበር። ግን እንደው ያቺ ፍርቱና የእሷ ጥሩነት ባይኖር ኖሮ ዛሬ እዚህ ላይ አልገኝም ነበር። ያውን በይን ብስ አድርጋ ጠራርጋ እዚህ እንድገኝ አደረገች። አሁን ያዘቦት ተረክሽን አቁሚና አሁን ለራት ሚሆን ምግብ ስርለት ግቢ። እንዴ ጋሼ ዛሬ አንተ ራት አትበላም እንዴ? ገባኝ ገባኝ። በቃ ተወው። ለካ ፍርቱናም ወጣ ካለች ቆየች፣ ማለቴ ቆያችሁ እኔ የምለው አንቺ ልጅ ግን ጤነኛ ነሽ? እንደው ያምሻል። ተው እንጂ ጋሽ ዶሮ ሲያቅ ሆድ ሲያቃቱን እንጂ እኔ ስራ ቦታ ስለማመች ነው ያልኩት። አይ ያው ማለቴ፣ ምንም አታስብ። እኔ በደንብ አድርጌ አዝናናለሁ ልልህ እኮ ነው ጋሽ። ኧረ ኧረ ኧረ ኧረ ምን ሰላም አለ እቺ ሴትዮ እዚህ ቤት ውስጥ እያለች ምን ሰላም አለ ወይ? እስከ መቼ ነው እንደዚህ ምን ዘልቀው እስከ መቼ ነው እንደዚህ ጌቶች ለኮለኩን የምንዘልቀው? ይሄ ነገር የሆነ ቦታማ ማብቃት አለበት። እሺ፣ አንቺ ብቻ ተረጋጊ። እኔ እንደምንም ለወንድሜ እንድሜ እነግረዋለሁ። ሂጂ ንገሪው። እኔን ማን ይፈልገኛል? እኔን እኮ ማንንም አይፈልገኛል። ሂጂና ንገሪው እባክሽ። አለም በፈጠረሽ እንደዚህ አትሁኚ። እኔ እፈልግሻለሁ ለዛም መሰለኝ እኮ እዚህ ቤት መቆየ ሳልፈልግ ለአንቺ ብዬ ቆየሁት። አሰናብት ምን ይቅርታ፣ ለተወሰነ ጊዜ ፓርቲ ልቀይር፣ ማለቴ ዙፋኑ ላይ የተቀመጠውን ሰው አስነስተን የሚገባውን ሰው ዙፋኑ ላይ እንዲቀመጥ እንድናደረግ ብዬ ነው። ምንድን ነው የምትቀባጥሪው? ዛሬ ማታ ታዲዮስ ለራት አልመጣም ብሏል፣ ከማንጋ ሊበላ ነው። እኔ እንጃ፣ ስራ ቦታ አመሻለሁ ምናምን ነው የሚለው። እንግዲህ ስለዚህ ዛሬ ማታ ለብሪቱ እራት ማበስ ለሆነኝ ነው ነኝ። ምን አስበሽ ነው? ምን ያው አለቀን አሳር ማብራት ማለቴ እራት ማብላት አስቤ እኮ ነው። ያው ትጎዳለች ብዬ እኮ ነው። ሰው አይደለች። የት ነውሽ? የምታመሽ ነው? ቢዝነስ ጀነራል ነበረብኝ አልኩሽ። ቢዝነስ ጀነራል እኛ አናውቅም። ውልክ ከፍርቱና ጋር ልታመሽ ነው አለ። የምን ፍርቱና መጣሽ? አረ እኔ ብቻ ነመጣው አይገባኝም እያልኩ እኮ ነው። ወይ ደግሞ ማን ያውቃል? ተረኛዋ እየጠበቀች ሊሆን ይችላል። እንቲ ጭራሽ ት ያርግብኛል እያልሽ ነው እንዴ? እረ ሰው እንዴ! አልጋ ላይ እኮ ሰራተኛ ካላስተኛው ብለህ ነበር። ለንግግርሽ ለከቴኖሮች ብዬሻለሁ። ድሮማ ፍርቱናን ሰራተኛ ምናምን ስትል ምንም አይመስልም ነበር፣ አሁን ግን ምልቶኝ ነው። ሬነስራት አድርጊ እኔ በጣም ብዙ ማድያት እያወጣብኝ ነው። መልክ እየተበላሸ ነው። ትሰማኛለህ? በየጊዜው እያቃጣል። ማድያት አወጣብኝ። ልክ ማድያት ወቶብኛል። ደግሞ ምን አለቀ? ቤሪ፣ ለአንቺ የመዋቢያ ብዬ የማወጣው በጣም በጣም በጣም ከልክ እያለፈ ነው። ማድያት እያወጣሁኝ ነው። ትክክለኛ ሚስት እየመሰልኩ ነው። ትክክለኛ ሚስት ምን አይነት ናት? ሲጀመር እናንተ ወንዶች እንዴትም አቃጥላችሁ ፊቷ ላይ ማዳት ካወጣችሁ በኋላ ሌላ ማዳት የሌላት ጋር መሄዱን ታውቁበታላችሁ። ያንቺ ፊት ግን አሁንም ደህና ነው። ስለዚህ ሚስት መሆን አልጀመርሽም እያልከኝ ነው። አሁንም ጥሩ ምራት መሆን አልችልም እያልችኝ ነው። ልክ እንደ ፍርቱና የሚለው ረስተሃል። ልክ እንደ ፍርቱና ል ልታናድደኝ አንስበ ከሆነ አታሰቦሽ። ምክንያቱም እኔ አሁን ከእሷ በላይ የሚያሳስበኝ ፊቴ ላይ የወጡት ማዳቶች ናቸው። ለማንኛውም ላመሽ ለምችል እንዳሳስብ ወዴት ነው? አልፈቀድኩልህም እኮ። እስኪ ፊቴ ላይ የወጡት መደቶች ያቸው ይጠቡ። አቤት የልብ እኮ ነው። ምታቆች ጠቡዬ፣ ርቦኝ ነበረ። ፈጣሪ ሲያዝ እኮ እንዲህ ነው። አንተ የማን ምግብ ነው የምትበላው? ምን ችግር አለው አብረን ብንበላስ? ይቅርታ ምግቡ የተሰራው ለእኔ ይመስለኝ። አንቺም እኔም እንግዶች አይደለን እ አብረን ንበላ። ምን ችግር አለው? ምንድ ነው? አይ ምንም አይደለም። ለምን አንበላ? እኔ ወንድ ልጅ ተበላሸ